እንትና ምን ሆና ነው የድሬድዋን ፒፕል የላሰችው? ማነች እኔ እኮ አንዳንዴ እውቅና ስታገኙ የሆነ ከፍ ከፍ ሲሏችሁ አይ ቲንክ አሁን ማን ነው እርጉዟ የታሰረችው ተፈታለች አይደል ማን ነበረች እንትና የድሮ የእሷ የባሏ ሚስት ማነው በይሄ ፕሌኑ አሁን ይወርዳል ተብሎ እስር ቤት የገባው? ጆን ዳንኤል ከጃኒት አይደል ከእንትና አይደል የወለደው ጃኒት አሁን ክፉ ተናግራ ስር ቤት ገብታ ጆንን የምታገኘው መስሏት እኮ ነው። አርግዛ ከዛ ጋር ገብተሽ እሷ ስትወጣ ለመግባብ ብለሽ ሄደሽ የድሬዳዋን ሕዝብ አስቀይመሽ ልትገቢ

አይደለም የዛኔ በኮንዶም ይሆናል ታረግዝ። ነው መቼ እንደዚህ በአንድ ያስረግዞ ይመጣል ብላ እንዴት ነው እስር ቤት? ልጅቷ ልክ ስትወጣ ጠብቃ እስር ቤት የሚያስገባ ተናግራ እስር ቤት ስትገባ ጆን ዳንኤል ናፍቆኛል ብላ ጆን፣ ሴትና ወንድ አንድ አብሮ አይታሰርም። እቺ ልጅ እውቀት የላትም። እንዴት በሳቢ ይቻላል እኮ በውስጥ ያገናኙሻል። እኮ ይሄን ሰጥተዋታል። ይህንን ባለፈው ተጫውታ ሳሚ እንዳለ ይዛውታለች። እስር ቤት ገብታ ብር ከሰጠ እስር ቤት ማገናኘት አደለም ማደር ትችላለ አሉ። ስለ ሀያ ሺህ ዶላር ነው የሰበሰበችው እዚህና፣ ያንን ተጠቅማ እኔ ብቻ ነኝ የባነን ኩባት ሳየው፣ የሆነ ልጅ ደግሞ ሲያብራራ ድሬዷ ልጅ እስከ ሶስት ዓመት ያሳስራል ሲል ነቃ። ወደ እችማ እስር ቤት ልገባ ፈልጋ ነው እጆ ጆን ዳንኤል እናፍቋት ነው ያልኩት ወዲያው ይቅርታ ጠየቀች እኮ ጠየቀች። መታ ሁሌ በየሁለት ቤት ነው በጆከር አማካኝነት በጮው ገር ከየቅርብ ግንኙነት አላቸው ተብሎ ፊት መሪ ሆኖ ይቅርታ ጠይቃ አስማማቸው። ጆከርም እኮ ፊውቸር የገባው ከእንትና ስታረግዝ ነፃ መሆኗን አውቆ ነው። ይሄኔ ጀና ጀናል። እኛን ሳይነግረን አቶ ጆከር ቦስ ኮንታክት አለው ከጃኒ ጋር

ለነገሩ አይልም አይልም ያ ስለሚያቀሱ ስለሚወዳትም ብዙም አይናገርሽም፣ ግን ተወደዋለች። አረ ታስራ ገብታ ባገኘችው ይሄ ጆን ዳንኤል ስማ፣ እልህ አለባቸው እነዚህ ፌመሶች እል ይይዛቸዋል እ አለባቸው እስር ቤት ሊያገኙት ሊታሰሩ። አፈር ልብላ አንተ የፍቅር ግን ፍቅር ፎንቃ ከያዘ እስከ መጨረሻው ነው ትግልክ ሽንትቤት ሆኖ ቪዲዮ የሰራው ደግሞ ሱ አበር ትኩሳል መቀሌ ገብቶ አሩን እያራ ቪዲዮ የሚሰራል ደግሞ። ኧረ እንደው በእናትህ መግቢያ ጣን እኮ እኛ ስንቱ እና ሰልጥን ሽንትቤት ገብቶ እንያሌ ምን አይደል ፖለቲካ ነው የሚሰራው ደግሞ እሱ? አባይ ተገድቦ ሽንት ቤት ውሃ የለም እያለ ኳ እንዴ ስንት ዜ እኛ አዲስ አበባ ሄደን እኮ ገጥሞናል።

እዛ ካናዳ ያጠራቀምከውን በበረዶ ሄዳ አሁን እዛ እንትና ትግራይ ላይ ስለተመሰለኝ፣ ማን ነው ማን ነው ሮሚ ማንነውኳሉ አንድ ደግሞ ኳልቅሽ ያለው ምስኪን ብዬ ካናዳ፣ እኔ ውጭ ሀገር ለምን ሰው የደላው ስለሚመስለው የምርም አስር ብር ቸግሯቸው ብዙ ሰፈር የሚያረጉ በውጭ አለን። ይሄም ካናዳ አንድ ቀን ኪሱን አሳይቶ 10 ዶላር ነው ያለኝ አለ። ካናዳ ተቀምጦ ይሄ ምስኪን ህዝብ አዘነ በብሩ ማለት ነው። እንታለ ሁሉ አፈር ልብላለት ብዬ ምን እኔ እዛብየረ ስልኩን ስጦት አድቫይስም ከፈለገ ችግርም ከሆነ እንተባበረው ብዬ እንዳንድ የኢትዮጵያ እናት አሳዝኖኝ ለካ እሷ ደግሞ ገብታ አባቴ ሪል ስቴት አለው ቴንዲናት ሙሉ ቤተክርስቲያን ነው የኛ ነው ብሎ ቤተክርስቲያን ሁሉ ያሳያል። ይሄ ጨልሏል። ደህና ዘመድ ካለው ሰባት ነው። ቤተክርስቲያን ከፍተው ነው ወይስ የአዳራሽ የጴንጤ ነው? ምን አውቃለሁ። ቤተክርስቲያን ነው አላየሁትም ግን ቤተክርስቲያን ገብቶ ሁሉ አሰላለም ረሳው። በካናዳ እንደዚህ ነው መሰለኝ የሚሳለሙት። አሁን እንዲህ ነው ይላል አሉ። ሮሜማ ብብቱን ወቅቶ እጁን ወደ ላይ አድርጎ ማስቀረት ነው እንጂ አደለም እሱ። ዲያስፖራ ዲያስፖራ እኮ ነው የሚጫወተው ስድስት ዓመት እኮን የቆየችው። ስድስት ዓመት ገና እንኳን ካናዳን ለማወቅ ስድስት ዓመት እኛ ሀያ ስድስት ዓመት ተቀምጬ ለንደን ላይ ገና ላወቅኩት ነገር አለ። ግን ገብተህ አገር ዲያስፖራ ዲያስፖራ ጠፋ ምናምን እንዳት ረበስማ የከተማ ቀመስ ነው ወይስ እ አረባን ቀልባናት እኛ ጋማ እግዚአብሔር የሆንም መቀለጃ ሆነናል። የተቀመጠው ግን የሚያረገው ነገር እንዳንድ ወጣት ከየትም አገር ይግባ አገር ላይ ገብተ መጸዳዳት አትችልም። ኢትዮጵያ ውሃ የላትም፣ የስ የላትም። እኛም ኢትዮጵያ አባይ ስለተገደበ ባለህበት አገር አርህን ወጥረ ይዘ ገብተ ኢትዮጵያ ላይ ልታራ ሄድክ። የአዲስ አበባ ልጅም ሆነ የክፍል ሀገር ልጅ ካለ አርህን

አደራርቀው ታ በጋዜጣ ስንቶቻችሁ ናችሁ፣ ቂጣችሁን በጋዜጣ ስታደርቁ? ጋዜጣው ራሱ ላይ ላይ ተለጥፎ የስንት ሰው ግጥም ራሱ ላያችሁ ላይ ይዛችሁ ሄዳችሁ፣ ንቅሳት ይመስል በጋዜጣ እንትን ቁጥ ላይ ተታተመ። ኢትዮጵያ ኢትዮጵያ ገብተህ ወይኔ ፍላሽ የለውም እንዴ ላርገው ሪሊ በሰንሰል ላልነበር እንዴ እንኳን ገጠር አዲስ አበባ በሰንሰል ቂጥን ተጠርገን ያደግከው እያንዳንድ አትቀናጣ። ኢትዮጵያ እየገባ እዚህ ውጭ ሀገር ኖሬያለሁ ብለህ የኢትዮጵያ ላይፍ እንድትረሳው ነው እንዴ? አትረሱትም። አባይ ተገደበ ሲባል በቧንቧ ውሃ በየቦታው ሽንት ቤት ውሃ ያለ መስሎኝ የለም። ገብታ ኢትዮጵያ የሰጠችን ተጠቅመውጣ አትላዘዝ። ረበስማ ፒፕሉ በእናት በጣም ነው እኮ የሚያስቀው። ገና አምስት መቶ ስንት ነው ዶላር አለብን የተባለው፣ ጃምፕ ይሰምታል። ሰባ አንድ ሰባ አንድ ሺህ ግዴታ ነው ተብሏል። ከዚህ በኋላ እንኳን መገቢያ አይመስለኝም። ያችን ላለመክፈል ትጀምር። ስማ እኔ እንዴ እኔ ሲበደሩ እኔን አማክረው አልተበደሩም። አልከፍልም። እንዴ ከጃኔ ጊዜ ነው ይላሉ፣ ግማሹ ከመንግስቱ ኃይለማርያም ጊዜ ነው ይላሉ። መንግስቱ ኃይለማርያም እኔ ተበደር ብየው አልተበደርም። መለስ ዜናዊም የተበደረውን ሁሉም የተበደረውን እኛ ምስኪኖች በእኛ ተራ ክፈሉ። አንዴ ለምንድን ነው ሳይሞቱ በፊት ከፍለው ማይሞቱት? እንትና አላል እንደ ማነው ዙምባብዌ አላል እንደ መለስ የተበደረውን ይክፈላ ዝምባብዌ መሬት ስንትና ስንት መሬት አለው ሽጦ ይክፋይ። እኔ በመለስ መለስ ከሞተ በኋላ ነው ነፍስ ያወቅኩት። ከዛ በኋላ ያለው ይደመርብኝ። ስንት አምስት መቶ ሰባ አንድ ሄሮ አይደርስብኝም እ መለስ አንተ በመለስ ጊዜ ነው የኖርከው። ታዲያኔም በመለስ ጊዜ ነው አይኖርኩት። ከዛ በፊት ትንሽ ኖረሻለ እንጂ እኮ የትንሽነቴም ድክ ድክ የሚቆጠራል ድክ ድክ ሰዎች በደርግ ጊዜ አይደል? እኔ ከሀገር ወጣሽ፣ ባለፈው እዚህ ስታወሩ ማፈሪያ ያስበላ መድኃኒት በደርግ ጊዜ ነው ከሀገር ወጣሽ። አንተ ውሻ፣ ስንት የሰማሁሽ መስሎኝ እኮ ሮሮሚ አላልኩም። አትወሽ እኔ የወጣሁበትንም ቀን ጭምር አውቀዋለሁ። ስነ ስርዓት ያዝ። እኔ እንጃ አሁን እንዴት እንዴት ተደማምሮ ነው ታዲያ ሁላችን እኩል የሚደርስብን። እኔ እኮ ያልገባኝ እሱ ነው። እአምስት መቶ ሰባ አንድ ዶላር ሁሉ እኮ ነው አይደል ገጠር ያለውም ነው የሚጨመርበት በባዶ እግሩም ሄደው ምንም የሌለው ሳቢስ በድንኳን አሁን መለስ ዜና መሞቱን ያላወቀስ ጥን ገጠር ያለው ሰው ሁሉ ሊከፍል በየትኛው መንግስት እንደሆነ የማያውቀው እኔ የሆነ ልጅ ግን አምሳሌ ብለው ያለው የአንቺንና የአብስራን የቡጣን እኔ እከፍላለሁ ሶስታችን ያለ የሆነለች እሱ በጥሬው ይጫቹ ለእናንተ እኮ ይስጠንና፣ ራሳችን ስንገባ እንክፈል እ አንቺ ደግሞ ራስሽ ንፊ፣ ወደትነፍትልክ ያለሽ ይንፋሽና። ስኒ ግን ለምንድነው ከዛ ከመንግስት ስር ስር የሚያተፈትፉት ሰዎች? ለምን እነሱ ደብል ደብል አድርገው ቢከፍሉ እኮ ቶሎ ያልቃል ብዬ ነው የማስበው?

ማንም ሳይከፍለኝ አስራ ምናምን አመት ባንዲራ አድርጌ ሀገሬን ሳስተዋውቅ በነፃ የኖርኩት መች ተከፈለኝ? እንዴ እንግዲ ማይጣጣልኝ በየቦታው የሄዱ በየቦታው እየሄዱ ሰ ሚሉት ሚዝናሚት ይክፈሉ። አዎ ግን እኔ ድምፅ አቀናብረው ነው። ውሸት ነው አላለም አሉ። ግን አውቀው ሲጫወቱብን ነው አይደል? እኔ አላየውም፣ በደንብ አልሰማሁም። አየር ላይ ነው የሰማሁት። ደግሜ ለምን እሰማዋለሁ? ስንት የሚሰማ ችግር ያለብኝ ሰው ነኝ። ሚኪ የሚባል ሰገጤ መጥቶ የሚሰጠኝን ጊፍት ይኸው። ሚኪ ሰገጤው ውሽማ የለም እዚህ። ቲክቶክ ላይ የምትሰጣት ዞን ላይ ላይ የምታደርገው ዞን ይብላህና፣ ቦታውን አላወቁትም። የጂጂን እሄድና ለጂጂ ስጣት። እዛ ዩቱብ ተዘግቶባት ኦሮሞነቷ ትዝ ብሏት ኦሮሞ ነኝ እያለች ነው። ዩቱብ ሲዘጋባት ኦሮሞነቷ ትዝ ይላታል። ዩቱብ ሲከፈት ጎንደር ጎንደር ልትሆን ትጫወታለች፣ በአማርኛ ትጨፍራለች። ዩቱብ ሲዘጋብሽ ኦሮሞ፣ ዩቱብ ሲከፈት። ኧረ ግንጥ ላይ ላይ ይብላክ አንተ። አዲስ የሚባል ወንድ ነው ሴት። እስኪ ገብታችሁ ገብታ ፕሮፋይሉ ሴት ነች። ሮሚ ቤታዩ የእኔ ፍቅር እንዴት ነሽ? ቤታዮ ኧረ ያኛው ሰውዬ በውስጥ እየጻፈልኝ ነው። ያኛው ጊፍተሩ ጌም ተጫዎች ከፈለግሽው ሰው ጋር ነው ያለውን። እሺ ወይ ከቤታዮ ወይ ከዲቦራ ጋር አለኝ። ዲቦራን አናግሪልኝ ጌም እንጫውት ብለሽ፣ እኔም ትንሽ ልሸቅልትሽ አደለው። የቱ ማለት ይታኝ ቤታዮ የቱ ትለኛለህ? እኔ ግም ተጫዋች የቀጠሮ ጌም ከሁለት አንዷ አለኝ። እኔ ጫወታለሁ አዶማዬ እንዳልኩት። አይ ቤታዩ የቱ ትለኛለች? ቤታዩ እዚህ ቤት የሚገባው አበባ ተሰጥቶ ነው። ምን ብለሽኛል? አንድ ሰው አን አንተ ራስህ ሰተን የገባኸው ምን ሰተኝ ነው የገባኸው? ግንት የሚሰጡሽን ተከላክዬልሽ ነው ይ ፋኖ አየሽ የኔ ፋኖ ቁም ነገረኛ ልብ ነው ፋኖ የሚሰጠው። የኔ ጌታ የኔ ጀግና ቤታ የኔ ፍቅር የኔ ማር አንቺ አልደራደርም እኮ ታውቂያለሽ። አልጫወትም። እንዴት ነሽ? የኔማ ትልቅ ጠላት በውስጥ በውስጥ ተጫዋች ግጠሚያቸው ብሎ የሚመጣ ግፍታ፣ እኔ አለሁልሽ ብሎ ዜሮ ላይ ያስገባኝ ነው ቤታዩ ማን ነው ቆይ፣ ስም አይጠቀስም። ባለፈው አማርኛ የማይችለው ልጅ ያልሽኝ፣ ወይ አምላኪው ምን ተሻለ ነው ጋር ከቤታ ወይ ከዲቦራ ጋር ግጠሚ ጌመን ያለው ልጅ አለኝ። እኔ እኮ ብዙ ተጫዋች አይደለሁም፣ ግን አንተ ከፈለክ ምን ትላላችሁ? የት እንሂድ? ሰው የት በቃ ተጣላ ቤታ ይታረቁ ይሉናል። ጃፒ ከፈሱ ይተጣላ እኮ ነው። እንኳን ከኔ ከፈሱ የተጣላ ሰው እኮ ነው። አሁን ጃፒን ተጣልተሻል ምናምን የምትለው እኔ አልተጣላኋትም። ሀሳቧ ሳይመቸኝ ተናግሬያታለሁ። በቃ አለቀ። እሷም ተናግራለች። እሷ በሾሉ ነው የምታስጠቃኝ። ያው በኋላ ምን አገባኝና ነው ደግሞ ሰው አሁን እኔ እኮ በጃ እኔ በጃፒ የሚናደርሰው ነው ማምላክ የሚገርመኝ እኔም እግዚአብሔርን በጃፒ እና በጆከር የሚናደድ ያስቀየኛል እኔ እግዚአብሔርን ደስ ለሚል ሲጣሉ እራሱ አሁን ምን ምን ይ ምን ሮሚን ምን እያለካት ነው? እያነ ካካት አጃፒ እና ሮሚ ኮስ እንገናኝ። እኔና ሱ አንጀቷስ ኪኮስ ማለት ነው አንቺ ሚዩት አድርገ ሚዩት አርገሻል፣ ምን ይልሻል? የሆነ ነገር አልሽና ሚዩት አድርግ ሮ እንትናም ጉቺን በእናቷ ሮ ምድረው ጉራጌ ናት ያልች ሪከርድ አድርጉት ሪከርድ አድርጉት ይላል። ከስርም አለ ሮ ማመስክራል ሮሚ መስክራለች። ያዘ ጉቲን ይላል። መማረን ሜጄ በእናትሽ ጉራጌ ነች ስላተሽ ትለኛለች እኔንም ጎትኛለሽ፣ አንቺንም ናመልሽ እና ምን እና ጉቺ በእናትህ ጉራጌ ብትሆን ምን ሊሆን ነው? በአባት ነው እኮ ግን ለእኛ አግዛ አደለም፣ በራሷ ነው የተጣላቻቸው እንጂ። ኧረ ግን ቤት አሁን ምንድን ነው? ጃኒን ለምንድን ነው በአጭሩ የፈጣችኋት? አጀንዳ አይዘጋም። እኔ ሳላወራበት እንዴት ይዘጋል? እሷ እኮ አንድ ሰው ሮሚ አላወራሽም። እንዲ አንቺም ኖ ኖ ለፍቅር የከፈለችው መስዋዕትነት ነው። እኔ አየሁት እስር ቤት ስንት ሶስት ዓመት ያሳስራል አለ ጥላቻ ንግግር የሆነ የድሬዳዋ ልጅ። ታዲያ ለምን ሰው አይረዳትም? እሷ እኮ እንትና ጆን ዳንኤልን ለማግኘት እኮ ነው፣ አርግዛ ለመውጣት ያደረገችው ጥረት ነው። ለምን ሰው አይተባበራትም? እስር ቤት እንዴ ባጭ ታስቀራላችሁ። ነቄ አትሉም እንዴ? ምን ፋራ ናት? አያችሁ ሻፔ የተረገመ ሮሚን ሲያነቃ ት እኮ ነው ያለኝ። ጃኒ የሚያረገችው እስር ቤት ለመግባብ ብላ ነው። እሱ እኮ ነው ያለኝ ውሸት ነው። እነ ቤትታዮ ሊረዷት አልፈለጉም መሰለኝ፣ ቶሎ ብሎ አስታረቋት ነው። እንደ እናንተ ቤትታ፣ ለምን እንዲህ ታደርጊያለሽ አንቺዬ? ፍቅር አይገባሽም እንደ ሮሚ። ምን ተፈጥሮ ነበር? እኔ እኮ ቲክቶክ አልገባሁም። ምን ተፈጠረ? ጃኒ ያረገችው እስር ቤት ሶስት አመት ያሳስራል አሉ። አመሰግናለሁ ብሎኝ ከዛ በኋላ ለማሬም ጽፌላ ነበረ። እሷም ጠፍታለች። ገባሽ? አላያየሁም ትናንት ገብተው ነበረ ልንወጣ ነው ነገር እና እንቅልፍ እንዲያለን አንተ ግን ሄደ ጠይቀዋል። እኔ ቁጥር ብሎ ካድርገውኛል እ የዛ ስንታላ ሰው ቶሎ ብሎ ስለሚናደርግ እኔ ያው እዚህ ሜዳ ላይ ጠይቀዋለሁ። አይ ጠይቆ ቢያንስ እንኳን ገባ ጥሩ ጊዜ አሳልፋቸዋል ጠይቋል ችግር የለውም እንዴ ጃፒ አዲስ አበባ ልጅ ነው እንዴ ሮሚ እኔ የወልዲያ ልጅ ነኝ አይ ምን ነው ባልሰማ ሮሚ አለፈችው ስልክ ተደወለላት አታያት እ ከላ ሚታርጋለች ከውስጥ እየተጀናጀነች ነው አረ የኢንፎርሜሽን እየተቀበለች ብላ ትመጣለች አሁን እንደዛ ትለ አንቺ ቤዛ አትደውይብኝ ምን አባሽ ነው የምትደውይብኝ አትደውይብኝ ያለ ነው እንጂ ቤተክርስቲያን አልመጣም ሮሚ እኮ ዛሬ በውስጥ ያወራሁትን ያለው አውጥታ ያልተናገረችው የኔን ብቻ ነው። የሁሉንም ተናግራለች። ሮሚ እያስተነቀቅሽ እያወራሻት ነዋ። እረ አይደለም፣ እግዚአብሔር እየጠበቀኝ ነው እንጂ እኔ ነግሬሻት ነዋ። እንደዚያ እኮ ነው ይበስባታል። እ ሰሞኑን ደግሞ ያመጣሽው ሙሉ እንትን ታጋቢ ያለሽ አሉ። ምን ማለት ትዳር፣ ትዳር ፈላጊ ኧረ አይደለም ምንድን ነው የመሰራ የሀቢባን ስራ ነው፣ የሀቢባን ስራ ነው ያልቀማው የሰው ስራ ነው። እሺ አንቺ ምንድን ነው የወደፊት እጣ ፈንታችን ወደፊት ላይ እንደው ምን ያለው እሱንም ሰርታው የለ እንደ ሀቢባ ታዲያ? አይ አልሰራችንም እሷ እንቁልና ሰርታለች። ኮኮብ እየጠየቀች ኮኮብ እየቆጠረች ምናምን ስትናገር ነበር። እሱማ ኮኮብ ነው። እኔ ግን ምን አይነት ሰው ጋ አብሮ እንደሚኖሩ ምናምን ነው

ተነሳባ እቀን እን እንደምታደርገው ዝርያ ምንድን ነው? ምን አባ ነው? እያወራን ታውቂያለሽ። እነ ያብ ሥራ ደውለው ባነው፣ ያው እነ ያብ ሥራ ሜዳ የላቸውም ዘበኛ አይደሉ፣ ቁጭ ብለው እሷን ነው የሚያዳምጡት አለ። ከዛ ደግሞ መለሰን አይደል፣ ኢትዮጵያ እየደወሉ እየጨቀጨቁ ቤት ክራይ አልከፈሉም እያሉ፣ ያው ፎቅ አላት አክራይታ የመጣችው አለ። ከመንግስት ተሰጣት መሬት ያኔ መንግስት ቃችን ራስ ቃ አውቃ አውቃ ነው ሮሚ ሙች ሮሚ ሙች ብሏል። ቃ ስራ ዘበኛ ነው ማርያምን ብሏል። ያው ስራ እ ሮሚ አንገባባቸውም። ሁለቱ ይተዋወቃሉ። አንቺ መንግስትን መችው ሮሚ ከመቼ ጀምሮ ነው ለመንግስት ገዝታ ያልኩት? ገዝታ ፎቅ አላት አቤት ሮሚ አቀሳሰር ብሏል። አይ ሆነ ብሏል ግን እነዚህ መሰገጥ አላለም አላለም አንድ ሰው ነው አይደለም፣ እንትን ነው ሆነ ያልኩትም በግልጽ እነግራታለሁ። ፎቅ አለሽ አይደል? አከራይታ የቤት ኪራይ ተከራዮቹ አልከፈሉም መሰለኝ እኔን ማቀሳሰር ነው ከመንግስት ያልከው እስከ መንግስት ያልከው ሰጠኝ ስማል እንደበላው ከሰጡኝ እበላለሁ። እነሱ እንደያለእዳ አለባችሁ፣ ሰባ አንድ ሰባ አንድ ሺህ ተብለን እዳ አለብን እኮ ሮሚ፣ እዳ አለብን እኮ እኔማ እንደ ሞተ አንድ አሙስ የቀረው አረብ እኮ ልጠብስ እያሰብኩ ነው። ባለሀብት እዳ አለብን እኮ ሮሚዬ፣ በዳማ አስከፍላለሁ።